ለን ሀያ አምስተኛው ታላቁ ሩጫ በኢትዮጵያ ዛሬ ማለዳ ላይ ተካሂዷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ሀፍታይ ገብረ እግዚአብሔርን ስቱዲዮ ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። አቶ ሀፍታይ እንኳ እንደናመጡ መጡ እንኳ እንደና ቆያችሁ። እንግዲህ ሀያ አምስተኛው ታላቁ ሩጫ በኢትዮጵያ ዛሬ ተከናውኖ ተጠናቋል። ለሀያ አምስት ዓመታት ሲካሄድ ነበረ፣ ከዘንድሮ ጋር ማለት ነው። እስቲ በአጠቃላይ ታላቁ ሩጫ አዲስ አበባ ለቱሪዝም ዘርፍ የሰጠችውን ልዩ ትኩረት እና አሁናዊ ለውጥ ለማጉላት በምን ያክል ደረጃ ይደግፋል? በጣም አመሰግናለሁ። ዛሬ ሀያ አምስተኛው ታላቅ ሩጫ በእጅግ በጣም በደመቀ በአማረ መልኩ ተከናውነዋል። አዲስ አበባ ከተማችን በተደጋጋሚ ሁሉም እንደሚያውቀው ለቱሪዝም ዘርፉ የሰጠችውን ልዩ ትኩረት መሰረተ ልማቶችን ከመገንባት እንዲሁም ለቱሪዝም ዘርፉ አስፈላጊ የሚባሉ ግብዓቶችን በማሟላት ረገድ የዓለም የስበት ማዕከል በመሆን ከፍተኛ የሆነ ድርሻ እየተወጣች ትገኛለች። በተለይ በተለይ ከማይስ ቱሪዝሙ ጋር ተያይዞ በርካታ ዓለም አቀፍ ኮንፈረንሶችን በከተማችን እየተከናወኑ ይገኛሉ። ከዚህ ጎን ለጎን ተያይዞ ቱሪስት መሻገሪያ የነበረች ከተማ ቱሪስት የሚቆይባትን ከተማ ከሆነች ዋላደር ብላለች። በጣም ታላላቅ የሚባሉ የአፍሪካ መሪዎችንም የዓለም ታዋቂ ግለሰቦችንም አዲስ አበባ መጥተው ተመልክተው ሲመለሱ ስለ ከተማችን ለቱሪዝሙ የሰጠችውም አጠቃላይ መሰረተ ልማት እድገትንም በተመለከተ ሰፋፊ ማብራሪያዎችን ሲሰጡ ተስተውለዋል። ይህንን ለቱሪዝሙ ከሰጠነው ትኩረት የኮሪደር ምዕራፍ አንድ ሁለት እና ሌሎች ተጨማሪ መሰረተ ልማቶቻችን በተጨማሪ እንደ ታላቁ ሩጫ ያሉ ሁነቶች ደግሞ የበለጠ ድምቀት ይሰጡታል ማለት ነው። ታላቁ ሩጫ ለሩብ ክፍለ ዘመን በከተማችን በሀገራችን ሲካሄድ እንደ መቆየቱ ሁሉ ዛሬ ላይ ያየነው ከከተማችን ለቱሪዝም ትኩረት መስጠትና ከከተማችን መዘመን ጋር ተያይዞ እጅግ በጣም ተሳታፊዎች ከ30 በላይ አገራት ወደ ከተማችን በመምጣት 25ኛውን ታላቁ ሩጫ የተሳተፉበት እንዲሁም ትልልቅና ዓለም ያወደሳቸው አትሌቶች በከተማችን መጥተው ተሳታፊ የሆኑበትና አምባሳደሮች ከ30 በላይ ሀገራት የመጡ እንግዶች እንዲሁም ቱሪስቶችንም በጠቅላላ ወደ ከተማችን በመሳብ ረገድ ትልቅ አስተዋጽኦ ይኖረዋል ተብሎ ተጠብቀዋል። አሁንም ዛሬ የተከናወነው ይሄንኑ ነው። ወደ ዓለም ተጨማሪ ገጽታ በማግኘት ረገድም ከማስተዋወቅ አንጻርም ዛሬ የነበረው ከለርፉል የሆነውን ውድድር አለማት ላይ ወደ ሌሎች ክፍለ አለማት ላይ በማስተዋወቅና ፕሮሞት በማድረግ ረገድም ትልቅ አስተዋጽኦ ይኖረዋል። ቀጣይነት ባለው መልኩ ይሄንኑ እያጠናከርን ከቀጠለን የፕሮሞሽን ቱሪስትን በመሳብ ረገድ ከዛም በተጨማሪ የኢኮኖሚ አቅማችንን ከማሳደግ አንጻርም የጎላ አስተዋጽኦ ይኖረዋል። አዎ እንግዲህ ቀደም ብሎ እንደገለጹልኝ ገጽታን በመገንበት ረገድ ራሱ የራሱ አስተዋጽኦ አለው። በተለይም ዛሬ ደግሞ የተካሄደው ሃያ አምስተኛው ታላቁ ሩጫ በኢትዮጵያ የከተማዋን ሰላምና ደህንነትም ከማሳየት አንጻር የራሱ አስተዋጽኦ አለው። እስቲ ታላቁ ሩጫ በቅርቡ ማለት ነው በዓለም አትሌቲክስ ቅርስ ሆኖ ተመዝግቧል። እንግዲህ ውድድሩ በዓለም አቀፍ ደረጃ እውቅና በማግኘት መመዝገቡ ለቀጣይ የሚኖረውስ እንደምታ እንዴት ይታያል? እጅግ በጣም የላቀ ያደርገዋል። አሁን ዛሬ የነበረውን ተሳትፎ 55 ሺህ ገደማ ነው የሚሆነው። አሁን ከኢትዮጵያ ከአዲስ አበባ ከኢትዮጵያ ሀብት አልፎ የዓለም ህዝብ ሀብት እየሆነ ይመጣል። በቅርስነት መመዝገቡ ደግሞ ተጨማሪ ቱሪስቶችን ወደ ሀገራችን በመሳብ ረገድ የራሱ ድርሻ ይኖረዋል። ያንን በመያዝ ደግሞ ቅድም እንደተገለጸው የኢኮኖሚ ፍሰቱንም በዛው ልክ ይጨምራል የሀገራችን የገጽታ ልህቀትንም በዛ ልክ እያሳደገ ይመጣል ና ተጨማሪ ውበት ተጨማሪ አድናቆት ተጨማሪ ቱሪስቶች ወደ ከተማችን ፍሰት እንዲኖራቸው ተጨማሪ የከተማችንም የሀገራችንን ገጽታ ግንባታ ድርሻ ይኖረዋል አዎ እንግዲህ ታላቁ ሩጫ በርካታ የህብረተሰብ ክፍሎች የሚሳተፉበት ነው የውጪ የዲፕሎማቲክ ማህበረሰቡ የውጭ አትሌቶችም ይሳተፋሉ። ከዚህ አንጻር የነዚህ የህብረተሰብ ክፍሎች መሳተፍ ራሱ ታላቁ ሩጫ አዲስ አበባ ማለት ነው፣ በዓለም አቀፍ ደረጃ በማስተዋወቅ ረገድስ ሚናው ምን ይሆናል? ከፍተኛ ነው ሚናው። ሀምሳ አምስት ሺህ ሕዝብ በእያንዳንዱ የራሱ ስልክ እንኳን ተጠቅሞ ያለውን አጠቃላይ እንቅስቃሴውን ቫይቡን ከተማው ላይ የተሰሩ መሰረተ ልማቶችን አሁን ከስፖርታዊ ሂደቱ በተጨማሪ አዝናኝነቱንም ጭምር የህብረተሰብ የባህል ትስስሩን የማህበረሰብ መስተጋብር መፍጠሩን በጋራ የሚናፈቅ የሚወደድ ስፖርታዊ ውድድርም ጨዋታም ስለሆነ በእያንዳንዱ ኮርነር ላይ ፎቶግራፎችን፣ አጫጭር ቪዲዮዎችን ዘመኑ አሁን ባለበትን በቲክቶክ በፌስቡክ ኤክስ እና ሌሎች ሊንክድኢን ወደ ተለያዩ የዓለማችን ክፍሎችን ይሰራጫል። በዚህ መሰረት እጅግ በጣም ከፍ ያለ የገጽታ ግንባታና ከተማችን አገራችን የማስተዋወቅ እድል ይፈጥራል። ከዛ በተጨማሪ ደግሞ ሌሎች መሰረተ ልማቶቻችን ፕሮሞት ከማድረግ አንጻርም የላቀ አስተዋጽኦ ይኖረዋል። ከተማችንም ለዚህ በቂ ዝግጅትና አስተዋጽኦ ስታደርግ ቆይታለች። ሰፋፊ የስፖርት መሰረተ ልማቶችን ገንብታ እያንዳንዱ ኮሪደር ልማቶቻችን ስንገነባ ህዝብ ወክ የሚያደርግባቸው ስፖርቱን የሚያበረታታ እንግዲህ ኢትዮጵያ ስመጥር ነች፣ በአትሌቲክሱ ስመጥር። አትሌቶቻችን ደግሞ ከተማችን ውስጥ ዙሪያዋን የሚለማመዱባት የሚኖርባት ከተማ ነች። ስመጥር የሆኑ የ የዓለም አትሌቶችንም ከተማችን የሚያውቋት የስመጥር አትሌቲክስ ባለቤት መሆኗን ኢትዮጵያ ስለሚያውቁ ይሄንን ታሳቢ ያደረገና የህዝቡን ጤንነት መሰረት ያደረገ ስፖርቱንም በሚያበረታታ ዎክዌዎችን፣ የባይስክል ሌኖችን እንዲሁም የመሮጫ ትራኮችን ከሪቨርሳይድ ኮሪደሮቻችንም ጭምር በመስራት ስፖርቱን ቀጣይነት ባለው መልኩ የስፖርት ቱሪዝምን ለማስፋት አሁን ልክ እንደ ታላቁ ሩጫ ያሉ ሁነቶችን በተጨማሪ የስፖርት ቱሪዝምን በደንብ አድርጎ ለማስፋትና ዓለም አቀፍ እይታውን ዓለም አቀፍ ትኩረቱን ወደ ከተማችን ወደ ሀገራችን ማድረግ የሚችል ሰፋፊ ስራዎች እየተሰሩ ይገኛሉ። ከሁነቶቹ በተጨማሪ ደግሞ የገጽታ ግንባታውና በዓለም ላይ ያለን ዝና ከፍ የሚያደርግ ሁነቶች ናቸው ብለን እናስባለን። እንግዲህ ከንቲባ አዳነቻ አይቤም ማለት ነው። አስተዳደሩ በቀጣዩ ውድድሩ ሌሎች ዓለም አቀፍ የጎዳና ላይ ውድድሮች በበለጠ እንዲካሄዱና ተተኪዎችም ጭምር የምናፈራበት እንዲሆን አበክረን እንሰራለን ብለዋል። የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ አቶ ሃፍታይ ገብረ እግዚአብሔር ለሰጡን መረጃ ከልብ እናመሰግናለን። በመጨረሻ የ25ኛው የታላቁ ሩጫ ሲካሄድ ሙሉ አዘጋጆቹን እንዲሁም ተሳታፊዎቹን ፣ ለከተማችን ነዋሪዎች፣ ለጸጥታ ኃይሉም ላሳዩት ከፍተኛ የላቀ ጨዋነት የተሞላበት የከተማችንን እድገት የሀገራችንን ብልጽግና በሚያሳይ መልኩ ከተማችን የሰላም ከተማ፣ ከተማችን ሁነቶችን በፍቅርና በአንድነት የሚሰበሰቡባት አገር መሆኗን ከተማ መሆኗን በተግባር ስላሳዩ ምስጋናችን የላቀ ነው። አትሌት ሻለቃ ኃይለ ገብረሥላሴና ሌሎች ተጨማሪ የዚህ ፕሮግራም አዘጋጆችም ምስጋና እያቀረብኩኝ ቀጣይነት ባለው ታላቁ ሩጫና መሰል ዝግጅቶችን ከተማ አስተዳደራችን በይፋ በደንብ አድርጎ አጠናክሮ እንደሚቀጥል ለመግለጽ ወዳለሁኝ እጅግ በጣም አመሰግናለሁ። አቶ ሃፍታይ ገብረ እግዚአብሔር የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ እዚህ ስቱዲዮ መጥተው ስለሰጡን ማብራሪያ እናመሰግናለን። መልካም ምሽት።